አሰላሙ አሌይኩም ረህመቱላይ በረካቱ የተከበራችሁ የዜዳርሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ያው ዛሬ ይዤላችሁ የመጣው እንግዲህ በጣም የሚያሳዝንና ልብ ሚነካ ቴዲ ወንድማችን ራያው ቴዲ ራያው ሁላችን የምናውቀው እንግዲህ የብሬክስ ወንድም እንግዲህ በጣም መልካሙ እንግዲህ እስከዛሬ ድረስ ሚዲያ ላይ መጥፎ ነገር የማይናገር ጥሩ ጥሩ ነገር ነው እያወጣ እንግዲህ ራሳችሁ ጠብቁ፣ ተጠንቀቁ እዚህ ሳውዲ ያላችሁ ሪያድ ያላችሁ ጅዳ ያላችሁ እያለ እንግዲህ ጥሩ ጥሩ ነገር ነበር ፖስት የሚያደርግልን ቴዲ የራየው ማለት ነው። እና በአሰቃቂ ሁኔታ እንግዲህ ሪያድ ከተማ ውስጥ እንግዲህ በጨካኞች ማለት ነው እንግዲህ ግፍና በደል ደርሶበታል። ያው ህይወቱም አርፈዋል ማለት ነው። በጣም ያሳዝናል። ቤተሰቦቼ ማለት ነው። በጣም ልቤን ነካል። እንግዲህ እነዚህ ጨካኞች እንደወጣ አስቀሩት። ስደት አለም ላይ እንግዲህ እዚሁ አስቀሩት። እንደዛው ሲንከራተት በባህር ሲሄድ ሲመጣ ሲሄድ በዛው እንግዲህ በየመን በረሃ፣ እንደምታቁት የመን በረሃ ላይ ያለው ስቃይ ጭንቅ፣ እንግዲህ ያለው ግፍና በደል ሁላችሁም እንግዲህ ሁላችንም እያየን ነው። ሁላችንም እንግዲህ ምንሰማው ነገር ነው ማለት ነው። እንግዲህ ከዛ ሁላ ስንት ውጣ ውረድ እንግዲህ እስር ቤትም እንዳያችሁ ተይዞ አመት እዚህ አመት ነበር የታሰረው። ከዛ ኢትዮጵያ ገባ። ከኢትዮጵያ ደግሞ በባህር መጣ። አሁን ደግሞ ያው እዚሁ እንደመጣ እዚሁ ስደት ዓለም ላይ ሲንከራተት እዚሁ አስቀሩት እነዚህ ጨካኞች ቤተሰቦች። በጣም ያሳዝናል። እኔ እንጃ በጣም ነው ልቤን የነካኝ ማለት ነው። እና ከእንደዚህ አይነት ነገር እስቲ ለምንድን ነው እንደዚህ እኛ እርስ በራሳችን የምንጨካከን ሀበሾች ማለት ነው? ለምንድን ነው ማንረዳዳ? ለምንድን ነው እርስ በራሳችን ፍቅር የሌለን? ለምንድን ነው እንደዚህ እንደዚህ ሰው እንዴት በራሱ ዜጋ ይጨክናል? እንደዚህ ለምንድን ነው እንደዚህ ጨካኝ ምንሆን? ባይሆን ያለንን ተካፍለን አንድ ላይ ሰርተን አንድ ላይ በልተን የሚያልፍ ነገር ነው፣ ሁሉም ነገር ነገ ጥለን የምንሄድ ነገር ነው። ለምንድን ነው እንደዚህ መጥፎ ነገር የምናስብ? ለዛውም በራሳችን ወንድም፣ በራሳችን ዜጋ እና ደስ የሚለው ነገር እዚህ ሀገር ላይ መቼም የትም ጉድጓድ ውስጥ ቢገቡ ይሄ በጨካኝነት ቴዲን እንደዚህ ያደረጋችሁ ወንድሞች የትም ብትገቡ የትም የትም አታመልጡ ደስ የሚል ህግ ነው ያለ ለምን መሬት ውስጥ አትገቡ ለምን መሬት ውስጥ አፈር ራሶ ላያችሁ ላይ ጭና ለምን መሬት ቁፍራችሁ አትገቡም የትም የትም አምለጥ የለም እዚህ ሀገር ደስ የሚለው ነገር ህጉ በጣም ጠንካራ ነው እዚህ ሀገር ማለት ነው እና ለጊዜው ነው እንጂ እነሱ ሴኮንድ አይፈጅባቸውም። የዚህ የሳውዲ አረቢያ ፖሊሶች በሴኮንድ ነው ሁሉም ነገር እና የትም አትገቡም። ያው በእርግጥ ቴዲ የመሰለ ወንድማችን እንግዲህ እንደወጣ አስቀራችሁት፣ እንደወጣ በራሳችሁ ዜጋ አስችሏችሁ የገዛ የገዛ ወንድማችሁ የገዛ ዜጋችሁ፣ የገዛ ዜጋችሁ፣ ሰው እንዴት የገዛ ዜጋው እንደዚህ በጭካኔ እንደዚህ ያደርጋል ማለት ነው እና ያው ቤተሰቦቼ በጣም ነው ልብ የሚነካ ማለት ነው። እንግዲህ ቴዲ እንደነገርኳችሁ የዛሬ ስምንት ቀን በፊት እንግዲህ እዚ ሀገር ላይ ያው እንደምታውቁ አንዳንድ ቤቶች ቡና ውጭ አይገዙም። ቤት ውስጥ ነው የሚታሃመስ ማለት ነው፣ ወይም ቤት ውስጥ ይቆላል። እንደዚህ በማዳበሪያ በምን ይገዙ እና ቤት ውስጥ ነው አብዛኛው። አንዳንድ ቦታ ነው እንጂ ከውጭ የሚገዙ አብዛኛው ቤት ውስጥ ነው የሚቆላ እና በዛ በሚቆላ ሰዓት በጣም ከባድ ነው እንደምታውቁት ሙቀት አለ። ሙቀቱ በጣም ሀይለኛ ነው እና በዛ ሰዓት ምች ሊመታ ይችላል። በጣም የተለያየ ነገር የተለያየ ነገር ሊመጣ ይችላል ማለት ነው። እና እንግዲህ ፊት የተበላሽቷል። እንደዚህ ቡና እየቆላሁ ምናምን ብሎ ባለፈ እለታ እንግዲህ ቪዲዮ ሰርቶ እንግዲህ እንዲህ ይሄ ልጅ ምን ሆነው ነው ፊቱን እንደዚህ የሆነ ብዬ ቪዲዮ ከመጀመሪያ እስከ መጨረሻ ነበረ የሰማሁት ማለት ነው እና በጣም ያሳዝናል። እንግዲህ ለዚች እንግዲህ እሱም ሲንከራተት አንዴ ሀገር ቤት፣ አንዴ እዚህ እስር ቤት፣ አንዴ መናይ በረሃ ላይ፣ አንዴ ደግሞ እረ በጣም ተንከራተተት ከሄድ እውነቴ ነው። እንደሱ የተንከራተተ በልጅነቱ የለም ማለት ነው እና በጣም ተንከራተዋል። በዛ ላይ ደግሞ ካፉ መጥፎ ነገር አይወጣም። ወላ ስድብ ወላ ምን ካፉ መጥፎ ነገር እንግዲህ እኛ ሚዲያ ላይ እንግዲህ ሰምተናል እንግዲህ ብዙ ጊዜያችን ነው። እንግዲህ ብሬክስ አበሻዊ ሪያድ ውስጥ እንደነበረ ነው። እንግዲህ ከዛ ጊዜ ጀምሮ ነው እኛ የምናውቀው። ብሬክስ አበሻዊ ሀገር ቤት ገባ፣ ከዛ እሱ ወደ ዱባይ ሄደ። እሱ ደግሞ ያው እዛው ሪያድ እንግዲህ ከባለቤቱ ከዚህ ድጋ ነበረ እንግዲህ አብረው ሲኖሩ የነበረ ማለት ነው። እና በጣም ተንከራተዋል። እና ሲንከራተት መጨረሻውም እዚህ ስደት አገር ላይ አንድ ሁለተኛ እንዳይመለስ አርጎ እንግዲህ አስቀሩት ማለት ነው። እነዚህ ጨካኞች ያው እነሱ ደግሞ እንግዲህ ህግ የሚዳኛቸው ይሆናል። ያው በሳውዲ አረቢያ ውስጥ እንደዚህ አይነት ጫወታ የለም። አንድ ሰው የሆነ ነገር አርጎ የትም ቦታ የትም መውጫ መግቢያ የለም ማለት ነው እና ለሁሉም ለጆ ያገኛል ማለት ነው። እና የሚያሳዝን ነገር ይህ መሰለ ልጅ አበላሹት። እንደ ወጣ ባጭር አስቀሩት እንጂ እነሱም ለእጃቸው ያገኛሉ ማለት ነው እና እዚህ ሳውዲ አረቢያ ውስጥ እንደዚህ አይነት ነገር የለም የትም ቀዳዳ ቢገቡ የትም የትም የትም መውጫም የለም መውጫ ራሱ ቢኖር ከየትም ያመጧቸዋል ማለት ነው እና ደስ የሚለው ነገር ህጉ በጣም ደስ የሚል ህግ ነው እዚህ ሀገር ማለት ነው እና እንደዚህ ቀልድ የለ ማለት ነው እንደዚህ እንደሌላ አገር ሰው ገሎዝ መብሎ እስር ቤት ቁጭ ብሎ መቀለብ የለም። እዚህ ሀገር እንደዛ የለም። ሁሉም ለእጁ ያገኛል እንደ ጥፋቱ፣ እንደ ስራው፣ እንደ ሁሉም ነገር ታይቶ ለእጁ ነው ሁሉ የሚሰጥ ማለት ነው። እና ደስ የሚል ህግ አላቸው ቤተሰቦች ማለት ነው። እና በጣም ነው እንግዲህ ቴዲ እንግዲህ እንደዚህ በመሆኑ በጣም የሚያሳዝናል። እንግዲህ አሁን ሰሞኑን እንግዲህ ሪያድ ውስጥ እንግዲህ በጣም በጣም ብዙ ነገር ነው እንግዲህ ምስኪኖች፣ እንግዲህ ስንት ምስኪኖች አሉ ማለት ነው። እንግዲህ በእነሱ የመጣ እንግዲህ በጣም ብዙ ሰዎች እንደሚጎዱ ነው። እንግዲህ ያው ፍተሻ ይኖራል። በጣም ብዙ ብዙ ነገር አለ። እንግዲህ እህቶች፣ ወንድሞች እንግዲህ የራሳችሁ ጠብቁ። በጣም ከባድ ነው። የሆነ ነገር ሲከሰት ከተማዋ ትታመሳለች ማለት ነው። ኃይለኛ ተፍትሽ ይኖራል እና ያው እነሱ ሲስተም አላቸው። በደቂቃ ነው የሚያገኟቸው፣ ግን እስከሚያገኟቸው ደግሞ እስከሚያጣሩ ምናምን የተወሰነ ጊዜ፣ እስከዛ ድረስ ይታመሳል ከተማው። ያኔ የስራ ሰው እንደገና፣ ምንም የማያውቅ ሰው ምንም እንትን፣ በቃ ምን ብዬ ነንገራችሁ? ያው በዛ ዳፋ ሌላው በቃ ሌላው ነው እንዳለ የሚያፍሱት ማለት ነው፣ እና በጣም ያሳዝናል። ያው ቴዲ ወንድማችን እንግዲህ ያው እኔ እንጃ ምን ብዬ ራሱ ቃላት ራሱ ይጠፋችኋል ማለት ነው። የምታወሩት ነገር ቃላት ራሱ ነው የሚጠፋ። እንግዲህ ለባለቤቱ ዜድ እንግዲህ መጽናናቱ ምን አይነት ቃል እንደሚያጽናናሽ አይታወቅም። እንግዲህ ጽናቱን ይስጥሽ። እንግዲህ ቴዲ እንኳን ለአንቺ ለኛ ራሱ እንደዚህ ሚዲያ ላይ ላወቅ ነው ራሱ በጣም ነው አንጀታችን ያንሰፈሰፈን ማለት ነው። እንደዚህ በመሆኑ በዛ ላይ ደግሞ በገዛ ዜጎቹ እንደዚህ ያርጎ በጨካኝነት እንደዚህ ማረጋቸው በጣም ያሳዝናል ማለት ነው። እና ያው ሁሉም ነገር እንግዲህ በፖሊስ ይጠራል፣ ሁሉም ነገር ፖሊሶች አጣርቶ ያው ሁሉም ነገር ይፋ ይወጣል። እዚህ ሀገር እንደዛ የለም፣ የለም፣ አበደን የለም እዚህ አገር እንደዚህ አይነት ነገር የለም። ይህ ዝም ብሎ የሰው ሰውን አጥፍቶ ወይም ደግሞ የሰው ሰውን እንደዚህ አርጎ እንትን ማለት የለም። እዛው ነው ሁሉም ለእጆ ያገኛል ማለት ነው እና ትንሽ የሚያሳዝነው እንግዲህ እንደዚሁ ሲንከራተት በረሃ ለበረሃ፣ ኤመን ለኤመን፣ እስር ቤት ከእስር ቤት አገር ሲንከራተት አንድ ቀን እርፍ ሳይል እሱ ነው እንጂ የሚያሳዝን። እዚሁ ባጭር እነዚህ ጨካኞች ያስቀሩት በቃ ይሄ ነገር ነው የእግር እሳት የሚሆን እንጂ እነሱ የትም አያመልጡ ማለት ነው። እንደዚህ አይነት ድርጊት ያደረጉ ሰዎች የትም አያመልጡ። ሁሉም ለእጅ ያገኛል። እዚህ ሀገር ላይ እንደዚህ አይነት ነገር የለም ማለት ነው። ሁሉም ከሕግ በታች እንጂ ከሕግ በላይ የሚሆን የለም። በዛ ላይ ደግሞ ሕጉ በጣም ጠበቅ ያለ ነው። የዝም ብሎ አይደለም የሰው ሰው አበላሽቶ ዝም ብሎ እስር ቤት ምግብ መቀለብ አይደለም። እዚህ ሀገር እንደዚህ አይነት ነገር የለም፣ እንደዚህ አይነት ነገር የለም ማለት ነው። ህጉ ደስ የሚል ህግ ነው። ከእንደዚህ አይነት እንግዲህ ወጥቶ ከመቅረት ሁላችን የሚጠብቀን ከእንደዚህ አይነት ከጨካኞች እንግዲህ ከአረመኔዎች። እነዚህ አረመኔ ጨካኝ ናቸው። በገዛ ወንድማቸው ላይ እንደዚህ አይነት ነገር ማድረጋቸው በጣም ያሳዝናል። እና ቤተሰቦች ያው ቴዲ እንግዲህ የቴዲ ቤተሰቦቹ እንግዲህ ሙሉ ጓደኞቹ ሙሉ ቤተሰቦች እነ ብሬክስ እነ መሲ ያው ባለቤቱ ደግሞ ዜድ እንግዲህ ሁላችሁም እንግዲህ ሙሉ ቤተሰብ እንግዲህ መጽናናቱን ይስጣችሁ እላለሁ። ከእንደዚህ አይነት ነገረኛም ይጠብቀን፣ መጨረሻችን ያሳምርልን፣ ወጥቶ ከመቅረት ይጠብቀን። ወጥቶ መቅረት በጣም ከባድ ነው። እናቱም ደግሞ እንግዲህ መጽናናቱን ይስጣቸው ማለት ነው ብዬ እንግዲህ አስቡ። አንድ ሰው ለስራ ብሎ ወጥቶ እንግዲህ አሁን ሬሳ እንግዲህ ወደ አገር እንግዲህ ያው ብሬክስ አበሻውን በእንትነ በቴሌግራም ፖስት አድርገዋል። እንግዲህ ሁላችንም የተቻለን አክል ማለት ነው። ሁሉም የተቻለ የተቻለ ሁሉም ማለት ነው። እና እንግዲህ እስከ ሮብ መሰለኝ ያው ሁሉም ነገር የዚህ የሳውዲ አረቢያ እንግዲህ የፖሊሶች ሁሉም ነገር ይፋ የሚያወጡት ይሆናል ማለት ነው። ሁሉም ነገር እንግዲህ እንደዚህ በቀላሉ ዝም የሚባል ነገር አይደለም ማለት ነው እና እስከ ሩብ ይመስለኛል እንግዲህ ያ ፖስት ተደርጓል። ሁላችሁም እንግዲህ ገብታችሁ እንግዲህ ሁሉም ያቅሙ የቻለ አክል ማለት ነው። እንሻአላ እና ከእንደዚህ ይጠብቀን። ሁላችሁም ሰላማችሁ ይብዛልኝ። አሰላሙ አለይኩም ረህመቱ ላይ አበረካቱ